ሰላሙ አሌይኩም ራህማቱላይ በረካቱ ውድና የተከበራችሁ ቤተሰቦች እንዴት ናቸው? በማናቸው ሰላማችሁ ባላችሁበት ብዝት ይበል ትርፍ ይበል ሰላም ለሀገራችን ይሁን ማለት ነው። ዛሬም መጣሁ ማለት ነው። እናንተም እንደምትመጡ ተስፋ አደርጋለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውድ ቤተሰቦች፣ ቤተሰብ ያልሆናችሁ ቤተሰብ በመሆን አበረታቱኝ ማለት ነው። ውድድን ማረጋችሁ ማለት ነው። ዛሬ እንግዲህ አብርሽ በአብርሽዬ ልጅ ስም ለንብጤዎች ገንፎ አብርሽ ስራ እያበላ ይገኛል ማለት ነው። እንደው እንደዚህ ያደረጋቸው እህቶች በጣም ልናመሰግናቸው ይገባል ማለት ነው። የራበውም ማብላት ያረዘ ማልበስ በጣም ደስ ይላል ማለት ነው። እንደዚህ እንደዚህ ሲራ እንደዚህ እንደዚህ ስራ ሲሰሩ ደስ ይላል ማለት ነው። ወጣት ሰርቶና አሰርቶ ጥሩ ነገር ሰርቶ ሲያልፍ ነው ደስ የሚለው ማለት ነው። ዝም ብላችሁ በወሬ ብቻ ውሳ ረግዘች ውሳ ወለጃቸው ማለት ሳይሆን እንደዚህ የራ ቸው ማብላት ያረዝ ውስጥ ማልበስና ልስጥ ላሉት ተቀብላችሁ መስጣት ደስ ይላል ማለት ነው። እንኳን ደስ አለ አብርሽዬ፣ በአብርሽዬ በልጅ ስም ዛሬ ገንፎ ተሰርቶ በቃ ለእኔ ቢጤዎች አብልተዋሉ ማለት ነው። እጅም ሲያሳጥቡ አይተናል፣ ሲያበሉ አይተናል፣ ሂቶች ደግሞ ገንፏቸው ሲሰሩ አይተናል። አብርሹ ማሽተዋል ማለት ነው። አብርሽ ግን ገንፎ ወንድም ቢሆን ገንፎ እንዴት እንደሚሰራ ያውቃል ማለት ነው። እየነገረ ነበር እንደዚህ ነው ማሸት እንደዚህ እንደዚህ ብሎ እየነገረ ነበር ማለት ነው። በጣም ደስ ይላል። ወንድም ሆኖ ወንድ ባለሙያ ሲሆን ደስ ይላል። ለሴቱ ጥሩ ባይሆንም ላየሷ እና ለእናቱ ያኩራታል ማለት ነው። ሴት ልጅ ሙያስ ሲማር ሙያስ ሲያቅ ደግሞ ሴቷ በሚታረግዝ ጊዜ በሚታታመም ጊዜ በቃ ዝም ብሎ የውጭ ምግብ ተገዝቶ አይበላም ማለት ነው። ሰርቶ ያበላታል፣ ለራሱ ይበላል ማለት ነው። በጥቅልሉ የወንድ ባለሙያ ጥሩ ነው ብዬ ነው። ሙያ ግን ወንድ አሰሩ ባሎች ሙያ ሲኖራቸው እነሱን አሰሩ እናንተ እግራቸው ሰቅላቸው ጋር ያደጋማጡ ሳይሆን በችግር ጊዜ መስራት አለባቸው ማለት ነው። እውነት ለመናገር ደስ ይላል ወንድ ባለሙያ ሲሆን

አይነት ስራ ስለተሰማሩ፣ እነዚህ ወንዶች ማለት ነው በቀ መቼም ካብሬ ስራ አይወጡም ነብሩኬና እና አቤላ ማለት ነው። ዛሬ ደግሞ ጥሩ ስላለ ሰው ጎንበስ ብሎ ውሃ፣ የእጅ ውሃ ሲሰጡ አይተናል። በቃ ሲያበሉ አይተናል። የልመድባችሁ የልመድባችሁ። ዛሬም ነገ፣ በቃ ጥሩ ሰው ለመሆን ራበው ለማብላት፣ እያረዘ ማልበስ፣ በቃ የተቸገረው እዚህ አምጥቶ ተቸግሯል፣ ርቦታል፣ ጠምቶታል፣ ሜዳ ላይ ወጥቋል ብሎ ሰበ ማድረስ። ልስጥ ያለው ተቀብሎ መስጣ ሰውን በደህንነት ማውጣት ነው እንጂ በወጣትነት እድሜ መንሰርታችሁ ነው የምታልፉት ብዬ ትላንት ምርር ብዬ ተናግሬ ነበር። በእንደዚህ እድሜ አሁን ለምን ጥሩ ነገር አይሰሩም? ለምን የተቸገረ አይረዱም? ብዬ ነበር። ዛሬ ጀምሯል ማለት ነው። ነገም ይቀጥላል፣ ከነ ወደም ይቀጥላል። እንጠብቃችኋለን። ስሩ መልካም ስራ መልካም ነገር ይዞ ነው የሚያልፈው። ወጣትነት፣ ሁሌ ወጣትነት አይጠብቃችሁ፣ ሁሌ የስራ ዘመን አይጠብቃችሁ። ስራ የምታጡበት ጊዜ ይመጣል፣ የእርጅና ጊዜ ይመጣል፣ በቃ ማጣት ይመጣል። ሁሉ ነገር ከኋላ የሚመጣ ነገር አለ ማለት ሞት ይመጣል። ዛ ይቀድማችሁ፣ ቅደሙ፣ ጥሩ ነገር ስሩ፣ ጥሩ ሰው ሆኑ ማለት እናንተ የረበሻችሁ ነውኩ። እንግዲህ ወዳቸዋለው፣ ላይክ ላይክ ላይክ አድርጉ። እዛ ትተኛላችሁ አላች ላዋላ። እሺ ቤተሰብ፣ ወዳቸዋለው። የነበረን ቆይታ ጨርሰናል። ሰዎች የረበሹን ስለሆነ ማውራት ማልቻልኩም። ውድድ ነው ማረጋቸው። ሰላማችሁ ባላችሁበት ይብዛለን